እንግዲህ እስልምና ኮምፕሊትሊ የሆነ ብቸኛ አንድ አምላክ የሚመለክበት አምልኮ ነው። ብቸኛ ከካዕባም ከምንም ጋር ምንም አላህ ስላዘዘን የምናደርገው ነው እንጂ አምልኮ የሚገባው ለአላህ ነው። የአምልኮ አቅጣጫችን ነው፣ ዳይሬክሽናችን ነው፣ ቂብላችን ነው። አላህ ስላዘዘን የምናደርገው ማለት ነው። ግን የሚፈጥረው አላህ የወደደውን ነገር መውደድ በራሱ ይማን ነው። አላህ ያከበረውን ነገር ማክበር ኢማን ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ከዕባ ናይተው መአ አዘመኪ መአ አሽረፈኪ ይላል። አላህ እንዴት አልተለቀሽ እንዴት ክብር ሰጠሽ ይላል። ትልቅ የሆነ ክብር ነው አላህ የሰጠው። በነገራችን ላይ ሙቤ እዚህ ቦታ ላይ ከዕባ ላይ በኒ አደም ሙእሚኖች፣ ሙስሊሞች እንደሚጠውፉት በይተል መዕሙር ይባላል ለሰማይ ላይ በየቀኑ ሰባ ሺህ መላኢካ የሚጠውፈው ማለት አንድ የጠውፈው እስከ ቅያመት ሰዓት ድረስ ድል አይደርሱም። ይሄ ጌታ ሱብሓነላ አንተ እንደው ልታመልከው ስለፈቀደልህ እድሜ ልክን ማመስገን እኮ ሲያንስበት። አንድ የደረሰው አን አንድ የደረሰው መላይካ እስከ ቅያማ ቀን ድረስ ተራ አይደርሱም።

ጥቅሙ እንትን ብቻ አይደለም፣ ይሄ አኼራዊ ብቻ አይደለም። ብዙ የምታገኘው ጥቅም አለ። ኢማን ይታደሳል። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሓጅና ዑምራን አከታትሉ፣ ሓጅና ዑምራን ማከታተል ወንጀልንና ድህነትን ያርቃል ብለዋል። ብዙ ፈዋይዱ ብዙ ነው እና አላህ እንግዲህ ደግሞ ደጋግሞ ምዘይረው